አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲያ ቻናል ቤተሰብ ሰላም እንዴናችሁ? እንግዲህ ዛሬ ደስ በሚል ዜና መተናል። እንኳን ደስ አላችሁ በመጀመሪያ ደረጃ የሩታ ወዳጆች ቤተሰብ የሆናችሁት በሙሉ እንኳን ደስ አላችሁ ማለት ፈልጋለሁ። ከዚ አጋጣሚ ሩታዬ ሩታይ እንኳን ደስ አለሽ፣ እንኳን በሰላም ወልደሽ ለመሳም አበቃሽ። ደስ ብሎኛል፣ ስለ አንቺ በጣም ደስ ብሎኛል። እና ሩታዬ እንግዲህ ከብዙ ጭንቀት በኋላ ማታ ከብዙ ሰዓታቶች በኋላ እንግዲህ ሁለት ሆናለች ማለት ነው። ልጇን ከሆዷ ወደ እጇ አድርጋ አቅፈው አቅፈው ማለት ነው። በዚ አጋጣሚ ደግሞ አብርሽን በጣም ደስ ብሎት፣ ማታ በጣም ተጨንቆ ነበረ። በጣም ተጨንቆ ነበር። እንግዲህ እንዴት ነው ቶሎ አይወለድም? ወይም ከገበች በኋላ ከገበች በኋላ የእውነት ሰላም ነሱት ነበር። በቃ አይዞክ፣ ምንም አትሆንም፣ በሰላም ትወልዳለች እኮ ምን ሐኪሞቹ እኮ አሁን ትወልዳለች ብለዋሉ ምናምን ብሎ እና አቤል ቢያጽናኑትም፣ እሱ ግን እንዴት እስካሁን ድረስ ቆየች እኮ ለምንድን መርፌ ማይሰጧት ምናምን እየዳ ነበረ። ያ ምንም ግጭቶቹ በመካከላቸው ተፈጥሮ ቢሆንም ልጃቸው ደግሞ አንድ ያደርጋቸዋል ማለት ነው እና ልጃቸው አስታራቂ የሆነ ብቻን እንጂ የድሮ የድሮ ሰላማቸውና ፍቅራቸውን የሚመለስ ለመመለስ ምክንያት የሚሆን ልጅ እንደሚሆን አልጠራጠርም። እንግዲህ ሩታዬ ማታ ከብዙ ጭንቀት በኋላ በጣም ረዥም ሰዓት ነው የወሰዳት የሚጡ ማለት ነው ቢያንስ የማታ ከሌሊቱ አስራ ሁለት ሰዓት ማለት እንግዲህ ኢትዮጵያ አስቦትናል በጣም ነው የው የወሰደባት የሚጡ ማለት ነው። አብሬሽ እንግዲህ ስፖርት ስሪ፣ ተንቀሳቀሽ፣ ቁጭ ብድግ በይ ምናምን እያለት ነበረ። እሷ ደግሞ ቁጭ ብድግ መ አልቻልኩም፣ እያመመኝ ነው ብላለች መጀመሪያ ስፖርት በእርግጥ ከበፊቱ ቀስ እያለች መጀመሪያ ካላስለመደች ሚጧ የመጣ ጊዜ ልክ የስፖርት መስራት ትንሽ ይከብዳል። በጣም ነበር ተጨንቃ የነበረችው። ብቻ ያው ማያልፍ የለም ወይም ደግሞ የጊዜ ጉዳይ ነው እና አሁን ግን ደስታ ደስታችን ነው። እንኳን ልጅሽን ከሆድሽ ወደ ጀርባሽ ቀየረሽ እንደ ዘረል የሚባለው እና ደስ ስላለኝ ዝም ብዬ እንዳላልፍ ብዬ ነው። ቆንጆዬ ልጅ ነው የወለደችው። ሩታዬ እንግዲህ አብርሽንና አንቺን አስታርቆ ድጋሚ ሰላም ፈጥራችሁ ትዳር እንደ ትዳር በቃ የእናንተ ኮ ልጆ ናችሁ አስቸገራችሁ። በቃ ቁም ነገር ትዳሬን ብላችሁ ኑሯችሁን አብራችሁ ተስማምታችሁ፣ ተወያይታችሁ የምትመሩበት ምክንያት የሚፈጥር ልጅ ያርግላችሁ። ሰላም፣ ፍቅር፣ ጤና ያለ ልጅ ያርግላችሁ። ስለ እናንተ ደስታ እኛም ተደስተናል። ያው የሰው ደስታ የማያስደስተው ልቡ የቆሻ ሰው ብቻ ነው ይላል እና ፈረንጁ። እና አቢል እና በጣም ነበር ሁላችሁም ተጨንቆ ነበሩት። የሩታ ማዘርም ተጨንቆ ነበሩ ያ ሆኖ የገው ረጅም ጊዜ ቢወስዳትም በሰላም ተገለግላለች። ከዚህ በላይ መልካም ዜና የለም ለኛ እና ሩታዬ ደግሞ ከእንግዲህ ሰላም ሆና ፈታ ብላ ከልጇ ጋራ ዝንጥ ብላ እንደምትመጣለንም ተስፋ እናደርጋለን። በጣም ደስ የሚል ነው። እና እንግዲህ አብሬሽም ደግሞ ማታ እያሳቃት ነበረ። ወይን የሚጦኩ በጣም ነው የሚከብደው፣ በጣም ነው የሚያመው፣ ምነው ወልደ አይታል እንደ እያለችው ይሆናል። አብሬሽም ደግሞ በጣም ደስተኛ ሆነዋል። አብሬሽም እንኳን ደስ አለህ ማለት እፈልጋለሁ። ያው አባትነት የአባትነት ስሜት ነበር ተሰምቶት ነበረ፣ ማታ ማለት ነው። የእውነት ድሩታን ሊያስቃትና እንዲ ሊያዝናናት ፈልጎ ቢሆንም ውልክ ወደ መዋለጃ ክፍል ከገባች በኋላ የነበረው ስሜት ከባድ የሚል ነው። አብሬሽ ማለት ነው። እና አባት አይደለም የመጀመሪያው ልጅ እና በጣም ተጨንቆ እና ወይም በጣም እኮ ነው ምናምን እያለ ነበረ ያው ስሜቱን ለማግለጽ ያክል ነው። ለሩታ ምን ያክል ቦታ እንዳለው ያሳይ ነበረ። ማለትም የሰው ልጅ አንዳንድ ጊዜ ሲጋጭ ጣልቃ የሚገቡ ሰዎች አሉ። የምራራቅ ድጋሚ ተማልሶ ማይገናኝ የሚመስላቸው እነዚ ሰዎች መቆጠብ ነው ያለባቸው። አሁን ማታ አብርሽን ብታዩት እንዴት እንደተንሰፈሰፈላት በቃ አንንጃ የምቻል ቢሆን ኖሮ ህመሟን ለራሱ ቢያደርግ ይመርጥ። ሐኪም ነው ከምር ነው የሚላችሁ በጣም ያኔ በቃ እያለቀሰ አዝኖ ታኪዙ በጣም አንገቱን ደፍቶ ነበረ እና ያማሊኒት ደግሞ ባሌና ምስጥ ብልጣሉ ይታረቃሉ ኢቪን ደግሞ ልጅ ከማ የሚመጣ ከሆነ ልጅ አስታራቅ ነው ልጅ እየተለያዩትን ያጣምራል እና ለምን እንደዚህ እንዳልኩ ታውቃላችሁ አንዳንድ ጊዜ ባለትዳሮቹ መካከል ገብቶ ብዙ አጨብጫብ አለ። እያሰሩ ከኋላ ላይ አይፈለግም። አሁን ሩታና አብርሽ ልጃቸው መጣ። በልጃቸው ምክንያት ምንም ጥላቻ ምናምን ምናምን የለም። አተ ድራማ ለድራማ እንኳን አይጣሉም ከዚህ ኋላ ማለት ነው። ላኪን ልጃቸውን አብሮ ለማሳደግ ደፋ ቀና ከማለት ውጪ እና ማለት ነው በመሀል ገብቶ የሚጨበጨቡት ለሩታ እና ለአብርሽ ህይወት ብቻ አይደለም። ማንኛውም ባለትዳር ውስጥ ገብቶ መጨብጨብ ዋጋ ያስከፍላል፣ ተመልሶ አንገትን ያስደፋል። እና ለዛ የሩታዬ ደስታ እንግዲህ ብዙ አላወራም። ልጇን ይዛ ብቅ ካለች እንገናኛለን። ለጊዜ ይዤላችሁ የመጣሁት ይሄ ነው። ደስታዋን እንዲያጋራላችሁ ያልሰማችሁት ሲሙ እኛ ሰምተናል ብዬ ነው። ወንድ ልጅ ያው ሲሙ ገና ሲሙን ገና አላወቅንም። እንግዲህ ሲሙን ጨመር አድግን እንመጣችኋለ። እንዲህ ከሆስፒታል ገና አላስገባችሁን ገባችሁ፣ እስካሁን ድረስ እኮ ያሳዩን ነበረ እና አብረሽ ምናምን ካሜራ ይዞ ሊገቡ አይፈቀድም። ለጊዜ ለዛ ነው ያልተነፈሱት። እና እኛ ደግሞ በሌላ በኩል ነው ያወቅነው ላችኋለሁ